በአሜሪካ ከዛሬ ዘጠኝ ወራት በፊት ነበር የጠፈር ተመራማሪዎቹ እነ ቡች ዊሊያምስ እና ሱኒ ዊሊያምስ ለስምንት ቀናት ወደ ጠፈር ያቀኑት፣ ነገር ግን ለዘጠኝ ወራት ሳይመለሱ ቀርተዋል። ነገሩ የጀመረው እንዲህ ነው። እንደ ኤሮፓያኖቹ የዘመን ቀመር በ2024 በሰኔ ወር ወደ ህዋ ነበር ባለሙያዎቹ ለምርምር ያቀኑት። ነገር ግን የተጓዙበት መንኮራኩር ወይንም የቦይንግ መንኮራኩር በገጠመው የቴክኒክ ችግር ምክንያት ለቀናት የታቀደው ቆይታም አንድ ዓመት ሊሞላው ጥቂት ወራት ብቻ ለቀሩት ጊዜ እንዲራዘም ምክንያት ሆኗል። ይህን ጊዜ ታዲያ አታስቡ ያለ የሚመስለው ስፔስ ኤክስ ተመራማሪዎቹን ለቤታቸው አበቃቸዋለሁ ብሏል። ይህንን ሀሳብም ግዙፉ የጠፈር ምርምር ተቋም ናሳ ተቀብያዋለው ሲልም አስታውቋል። ቦይንግ ግን ነገሩ ቅሬታ ፈጥሮብኛል ብሏል። ምክንያቱ ደግሞ ስፔስ ኤክስ ወይም ባለቤትነቱ የኤለን መስክ እንደሆነ የሚነገርለት ኩባንያም የቦይንግ ተፎካካሪ መሆኑን ተከትሎ ነበር። ፕሬዚዳንት ዶናልድ ትራምፕ ተመራማሪዎቹ ተረስተዋል ሲሉ ትችታቸውን አቅርበዋል። ይህን ተከትሎም የስፔስ ኤክስ መንኮራኩር ወደ ህዋ መጥቋል። በባለሙያዎቹ ምትክም ከሩሲያ ከጃፓንና ከአሜሪካም በተውጣጡም ሌሎች የሙያ አጋሮቻቸው ይተካሉ ሲል የዘገበው ቢቢሲ ነው።